ሁለት ርዕሶች ነው የምናወራው ወይም ደግሞ የምንነጋገረው። እንግዲህ እነዚህን ሁለት ርዕሶች ላወራችሁ ላወጋችሁ የመጣሁበት ያው እኔ ራሴ ትልቅ ምክንያት አለኝ። በጣም ትኩረት የሚስቡ ሁለት ርዕሶች ናቸው። ምናልባትም ከዚህ በፊት የነበረንን በአንዳንድ ነጥቦች ዙሪያ አመለካከት ይቀይራል ብዬ ገምታለሁ ወይም ደግሞ አስባለሁ። ስለዚህ እስከ መጨረሻው ድረስ ይህን ቪዲዮ እንድታዩ ትጋብዛችኋለሁ። በእርግጥ አብዛኞቻችን ሳቅ ካልሆነ በስተቀር እንደዚሁም ማላ ያዕኒ በቃ የማይጠቅሙ ነገሮች ካልሆኑ በስተቀር እንደዚህ ዚባዝንኬ ካልሆነ በስተቀር ቁም ነገር ያላቸውን ቪዲዮዎች ህይወታችንን ሊቀይሩ የሚችሉ አመለካከታችንን ሊቀይሩ የሚችሉ ዲናችን ላይ ሊያጠነክሩን የሚችሉ ቪዲዮዎችን ማየት ትተናል። ግን ይህን ቪዲዮ እስከ መጨረሻው እዩት። በጣም ወሳኝ ቪዲዮ ነው ማለት ነው። ሶ ማረሳቸው እረሶች እንግዲህ አንደኛ በሰሞኑ በጣም ሲሰራጭ ያገኘሁት አንድ ቪዲዮ አለ። ያሲን ኑሩ የተናገረው ንግግር ነው፣ ያው ሆጥባ ላይ ይመስለኛል። ከዚያ በተጨማሪ ደግሞ በድሩ ሁሴን የተናገረው ንግግር አለ። እነዚህን ሁለት ንግግሮች መሰረት አድርጌ ነው ያው ቪዲዮ ያዘጋጀሁት ማለት ነው። ንግግሮቹን አሰማችኋለሁ፣ አሳያችኋለሁ ከዚያ በኋላ ከነዚህ ንግግሮች ምንድን ነው የምንይዘው ነገር የሚለውንም በደንብ ዲቴል እናወራበታለን ማለት ነው። ስለዚህ የትም እንዳትሄዱ እስከ መጨረሻው ድረስ ይህን ቪዲዮ ተመልከቱት። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ ኮሜንት መጻፍ በፍጹም እንዳይዘነጋ። አብራችሁኝ ቆዩ። እንግዲህ ኢትዮጵያ ውስጥ ያለውን ክፍፍል ታውቃላችሁ። ለረዥም ጊዜ ሆኖናል ማለት ነው። አንዳንድ ቡድኖች አህባሽ ናቸው በሚል ይፈረጃሉ። አንዳንድ ቡድኖች ያው ወሃቢያ ናቸው ይባላል እና በዋናነት ልዩነታቸው ምንድን ነው የሚለውን ከጠየቅን ምንም ጥርጥር የለውም ልዩነቱ የአቂዳ ወይም የእምነት ልዩነት ነው። ለምሳሌ የሱፊያ የሚባሉት ኢትዮጵያ ላይ ከጥንት ጀምሮ የነበረው ማህበረሰብ ወይም ህዝብ አብዛኛውን ፐርሰንት የሚይዘው አሁን ላይ ማለት ነው የመሸይኾችን መንገድ የሱፍያዎችን መንገድ ነው የሚከተለው እና በአቂዳ ሱፍያዎች ምንድን ናቸው ከተባለ ይታወቃል፣ የሚያምኑት እምነት ይታወቃል። በአላህ ባህሪ ዙሪያም ያላቸው እምነት ይታወቃል። አላህ ከቦታ አይፈልግም፣ ከአቅጣጫ አይፈልግም፣ ከማንኛውም ከፈጠራቸው ፍጡራቶች በሙሉ አይፈልግም የሚል ነው። ነገር ግን ከቅርብ ጊዜ ወዲህ በተለይ ከሺህ ወዲህ ግን አንዳንድ አመለካከቶችን ሰምተናል። እነዚህ አመለካከቶች አላህን በቦታ የሚገልጹ በአቅጣጫ የሚገልጹ አላህን በአርሽ እንዲሁም በላያኛው አቅጣጫ የሚገልጹ አመለካከቶችን መስማት ጀመርን ማለት ነው። ብዙ ሰዎች ይህንን አመለካከት ያው ለማሰራጨት ወይንም ለመበተን በጣም ብዙ ጥረት አድርገዋል። በተለያዩ የሶሻል ሚዲያ ላይ ትምህርቶችን ሰጥተዋል። ከነዚያ ሰዎች መካከል አንደኛው ያሲን ኑሩ ነው። ምናልባት በድሩ ሁሴን ሰምቼው አላቅም፣ እኔ ሰምቼው አላቅም እስካሁን ድረስ አላህን በቦታ በአቅጣጫ ሲገልጽ ሰምቼው አላቅም። ነገር ግን ያሲን ኑሩ እስኪ አንድ ቪዲዮ ላሰማችሁ የሚለውን ሰምተን እንመለስ ማለት ነው። አራህማኑ አለል አርሽ ስተዋ፣ አዛኙ ጌታ አራህማን አለል አርሽ ስተዋ፣ ከአርሽ በላይ ከፍ አለ ተደላደለ። እዚህ ቪዲዮ ላይ እንዳያችሁት እንግዲህ እንደነገርኳችሁ አመለካከቱ ወይንም ደግሞ እያስተማረ ያለው አላህ ከአርሽ በላይ ነው የሚል ነው። ይህ በነገራችን ላይ ከቅርብ ጊዜ ወዲህ የመጣ አመለካከት ነው እንጂ ረሱላችን አለ ሰላቱ ወሰላም አቂዳችሁ ይህ አልነበረም። መላእክቶች አቂዳችሁ ይህ አልነበረም። አላህ በግልጽ በቁርአን ይነግረናል። አላህ ከፈጠረው ነገር አይፈልግም፣ ከፍጡር አይገለገልም። አላ የፍጡር ጥገኛ አይደለም፣ ደካማ አይደለም። ሶ ቦታ፣ አቅጣጫ፣ አርሽ፣ ኩርሲ የሚባሉ ነገራቶች ፍጡር ስለሆኑ አላህ ከነዚህ አይፈልግም። አላህ ሁሉንም ፍጡር ከመፍጠሩ በፊት የነበረ ጌታ ነው፣ አሁንም ሳይቀየር የነበረ ጌታ ነው የሚለውን መሻይኮች በተደጋጋሚ ያስተምረዋል። ነገር ግን በተለይ የያሲን ኑሩ አመለካከት ያላቸው ሰዎች ሊቀበሉ ፈቃደኛ አልሆኑም ማለት ነው። ዛሬ ላይ ግን አብዛኞቻችንን ያስገረመና ፈገግ ያሰኘ ንግግር ከሁለቱ ሰዎች ሰምተናል። አንደኛው ከያሲን ኑሩ፣ ሁለት ደግሞ ከበድሩ ሁሴን ማለት ነው። በነገራችን ላይ ይህን ቪዲዮ ከመቅረጼ ከአንድ አመት በፊት ይመስለኛል። በጣም ብዙ ሰዎች ተሰብስበው እነ አቡ ሀይደር እና ሌሎችም ሰዎች ተሰብስበው አላህ ከፍጥራኖቹን ከመፍጠሩ በፊት ስለነበረበት ሁኔታ አናውቅም እና ይህንን ጥያቄ ማንሳትም ተገቢ አይደለም የሚል አሳብ ሲሰነዝሩ ሰምተናል። እኔዎች ግን ዛሬ የሁሉንም አሳብ የናደ አንድ ንግግር ከያሲን ኑሩ ሰምተናል ማለት ነው። ይህንን ንግግሩን ላሰማችሁ እና ከዚህ ንግግሩ ጀርባ ያለውን ደግሞ መልእክት እነግራችኋለሁ። እሱና እሱ ብቻ ነበር። ከሱ ጋር ምንም አልነበረ። ሰማይ ምድር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

ኩርሲ ሳይኖር ከአርሺ በላይ ያለውም ፍጡር ያው ኪታብ አለ፣ ከዚያ በላይ እሱም ሳይኖር አላህ ካለ ቦታ ካላ እነዚህ ነገሮች ነበር ማለት ነው። ይሄ ነቢያቶች እምነት ነው። ይሄ የረሱላችን ዐለይሂ ሰላቱ ወሰላም እምነት ነው። አላህ ቦታን ሳይፈጥር ካለ ቦታ ነበር፣ አቅጣጫን ሳይፈጥር ካለ አቅጣጫ ነበር። የሰው ልጆችን መላእክትን ጂኖችን ሳይፈጥር ካለ ሰው ልጆች ካለ መላእክት ካለ ጂኖች ነበር ማለት ነው። ሶ አላህ ፍጡራኖችን ከፈጠረ በኋላ አንደኛ የሚለዋወጥ ጌታ አይደለም አላህ አይለዋወጥም፣ አይቀያየርም። ስለዚህ አሁንም ካለ ቦታና ካለ አቅጣጫ ያለ ጌታ ነው። ሁለተኛ ደግሞ አላህ ከፈጠረው ፍጡር ፈላጊ አይደለም። በጣም በብዙ የቁርአን አንቀጾች በጣም በብዙ ሐዲሶች፣ የሐዲስ መዛግብቶች ሰምተናል አላህ ከቦታ ወይንም አላህ ከፈጠረው ፍጡር ፈላጊ እንዳልሆነ። ሶ ቦታ ማቅጣጫም፣ አርሺም፣ ኩርሲይም ፍጡር እስከሆኑ ድረስ ሰማይም ፍጡር እስከሆነ ድረስ አላህ ከእነዚህ ነገራቶች አይፈልግም። ይሄ የሙስሊሞች እምነት ነው እና ዛሬ የሁለቱም በድሩም ያሲኖሩም እየተናገሩ ያሉት ደግሞ ይህን ንግግር ነው ማለት ነው። በእርግጥ ይህንን ንግግር መናገራቸው ብቻውን አይጠቅማቸውም። ለምሳሌ ያሲኖሩ ሲናገር ሰምታችሁታል ሌሎች ችን ሲጠቅስ አርሽን ሲጠቅስ ሌሎችንም ቦታና አቅጣጫን ግን አልጠቀሰም። ምናልባት ይህንን መጥቀሱ በፊት ከነበረው እምነት ጋር የሚቃረን ሊሆን ይችላል። ኒዌይስ ግን እስካሁን የተናገራቸው እነዚህ ንግግሮች ልክናቸውን ያሰማችሁ ማለት ነው። ሰው የዘነጋው ነገር ቦታና አቅጣጫም ፍጡር መሆናቸውን ነው። እና አላህ ደግሞ ከፈጠሩ ፍጡር የሚፈልገ አይደለም ማለት ነው። እና ዛሬ እኛ ስናስተምር የነበረውን መሻይኮቻችን ሲያስተምሩ የነበረውን እምነት ያው እንግዲህ ያስቦበት የሚሆን ሳያስብበት አላውቅም፣ ዛሬ እውነት መሆኑን አረጋግጦልናል ወይንም ደግሞ በራሷ እንደምትተናግሯል ማለት ነው። እና እኔ ይህን ስሰማ ምንድን ነው ያልኩት? እውነቱን ያውቁታል። ሌሎችም አላህን በአርሽ የሚገልጹ ሰዎች፣ በቦታ የሚገልጹ ሰዎች እውነቱን ያውቁታል። አላህን በአርሽ መግለጽ ልክ እንዳልሆነ እንዲያውም የአይሁዶች እምነት እንደሆነ እውነቱን ያውቁታል። ነገር ግን ምን እንደያዛቸው ያው እነሱ ናቸው የሚያውቁት። በእነዚያ ምክንያቶች አንጻር እውነቱን ይፋ ሊያደርጉ አልፈለጉም። ግን አላህ አላህ ነገር እንዲህ እያመለጣቸው አንዳንድ ይናገራሉ ማለት ነው። ስለዚህ አሁንም ቢሆን ከንግግሮቻቸው ጥንቃቄ መውሰድ አለብን። አላህ ከቦታ ከአቅጣጫ፣ ከፍጡር የሚፈልግ ጌታ አይደለም። አላህ ካለ ቦታ ያለ ነው፣ ካላቅጣጫ ያለ ነው። ይሄ የመሻይኮቻችን እምነት ነው። ይሄ የሰለፎች እምነት ነው። ይሄ የረሱላችን ሰላቱ ወሰላም እምነት ነው። ይሄ የመላኢካዎች እምነት ነው። አላህ ነቢያቶችን ሲልክ ይህንን እምነት እንዲያስተምሩና እንዲያስፋፉ ነው የላካቸው ማለት ነው። ስለዚህ ልንሸወድ አይገባም። ያው ንግግሩ ትንሽ ግርምትን ስላጫረብኝ ነው ወደ እናንተ ይዤላችሁ የመጣሁት። ኢንሻ አላህ ለብዙ ሰዎች አድርሱት፣ ብዙ ሰዎች ይማሩበታል ብዬ ተስፋ አደርጋለሁ። አብራችሁን ስለቆያችሁ እንግዲህ አመሰግናለሁ። አሰላሙ አለይኩም ረህመቱላሂ ተዓላ ወበረካቱ።